በምስራቅ ጉራጌ ዞን መስቃን ወረዳ በአምስት ቀበሌያት ማለትም በምስራቅና ምዕራብ ንቦር፣ የተቦን፣ ጎይባን እንዲሁም በመቂቾ ቀበሌያት የሚገኙ አምስት መቶ አርሶ አደሮች በጥምረት የመሰረቱት የፈራገዘኝ የቡና ልማት ማህበር አካባቢውን በቡና ምርት እያስተዋወቀ ይገኛል። በየተቦን ቀበሌ የሚገኘው ሜርሲ ፕሮጀክት በሰላሳ ሺህ እግር ቡና የጀመረው የአካባቢውን የቡና ምርት የማስተዋወቅ ስራ በዙሪያው ያሉ ቀበሌያትን ጭምር በማካተት ቡናን ወደ ማዕከላዊ ገበያ ማቅረብ መጀመራቸውን የፈራ ገዘኘ የቡና ልማት ህብረት ማህበር ሰብሳቢ አቶ ብራቱ ሳሬ ገልጸዋል። ማህበሩ በአስር ቀበሌ እንዲመሰረት አድርጓል። አስር ቀበሌው እንደገና በአምስት በአምስት ቀበሌ አድርጎ ለሁለት ተከፍለዋል። የእኛ ማህበር የሆን የፈራ ገዘኛ ማህበር አምስት መቶ አካባቢ አባላት አለው። ያ አባላት ያው በቡና ልማት እስካሁን እየተንቀሳቀሰ ይገኛል። ምርት ለቅምሻ ተብሎ አንዴም ሁለቴም ልከናል። ያው በላክ ነው መሰረት ቡናው ተፈላጊ እንደሆነ ነው ያሳየው። አሁን ከዛ በኋላ 650 ኪሎ ግራም የተቀሸረ ቡና አስፈልፍለን አሁን በእጃችን ይገኛል ለመላክ አርሶ አደሩ ባላቸው ሁለት ሄክታር ማሳ ቡና እያለሙ እንደሚገኙ ገልጸው ማህበሩ ይበልጥ አቅሙን በማጎልበት ምርቱን የማስተዋወቅ ራዕይ አንግቧል ብለዋል። ምስራቅ ጉራጌ ዞን በቡና ልማትን ቀይረን የወል መሬትን በመጠየቅ ላይ በእንቅስቃሴ እንገኛለን። የወል መሬትም ፕሮፖዛል ወረዳ ገቢ አድርገናል የወል መሬት እንዲዘጋጅልን የመስቃን ወረዳ ምክትል አስተዳዳሪና የግብርና ጽህፈት ቤት ኃላፊ አቶ ገረመው ተመስገን በአካባቢው ቡና የማምረት ልምድ ከጊዜ ወደ ጊዜ ማደጉን ተናግረዋል። በዘንድሮ ዓመት ከ946ሺህ በላይ ችግኝ ወደታች አውርደናል። ቢያንስ ከ350 ሄክታር በላይ ቡና ማሳዎች አሉ። ቡናችን ቴስት ተደርጎ በስታርባክስ ድርጅት አማካኝነት ቴስት ተደርጎ ጥሩ የሆነ ጣዕም አለው። አትሊስት ሚኒመም ሁለት ከ 250 ችግኝ ቡና ለአርሶ አደራችን ሰጥተናል። ሚኒመም 4000 የተከለ አርሶ አደር አለን። እንደዚሁም 500 የተከላለን 1000 የተከላለን ግን ሚኒመም 250 እና ከዛ በላይ ከዚህ 946 ሺህ ችግኞች በዛ መሰረት እያመረትን ከመሆኑ ጋር ተያይዞ ሲሪየስ የሆነ ፖቴንሻል አለን። ዘቢዳር ተራራን ሙሉ ቤልቱን በቡናና በቅመማቅመም ስራዎች አስተሳስረን መሄድ አለብን፣ የሚል ከክልላችን መንግስት ከዞናችንም ጋር በጋራ ሆነን አቅደን እየሰራን ነው። ወጣት አዳነ ታደሰና ቤተሰቦቹ በወረዳው ጎይባን ቀበሌ የአልፋ ዴይሪ ፋርም ባለቤት ነው። ባለፉት አምስት ዓመታት በዘርፉ ሲሰሩ እንደነበር የሚናገረው ወጣቱ መነሻቸው አንድ የወተት ላም ብቻ የነበራቸው ሲሆን አሁን ሰላሳ ሁለት ላምና ጊደሮች አሏቸው። መውጣት መውረዱ ሚስከያለ ከብቶቻችን እስከ አርባ ቤትን ገብተው ያውቃሉ። ከዛ በኋላ ቤትም ጠቦንም፣ ሽጠናል አሁን አትሊስት፣ አሁን በበጃችን ከጡጆችን ከነ ምናምን ሰላሳ ሁለት ከብቶች አሉ። የእኛ አሁን በቀን ወተት ሚኒመም እስከ 250 ይወጣል፣ በቀን 250 ሌትር ይወጣል። በቀን በ250 ሌትሩ እኛ ሱቆች ሳይሆን በሁለት አይነት ነው የምንሸጠው። ፓስቸራይዝድ ዳርገን እንሸጣለን። እንደገና ደግሞ ሱቆች አሉ ለልጆች ምናምን የሚሰቱ ሁለት ሱቆች፣ መሸጫ ሱቆች አሉን። በሱቆች ነው የምንሸጣቸው። ያው መሸጣችን ቡታጀራ ውስጥ ነው ቡታጀራ በሁለት ቦታ እንሸጣለን እና ፓስቸራይዝ ደግሞ እስከ ወራቤ ቡታጀራና እስከ ሴኖ እስከ ውሳናም እንሸኛለን። አቶ ስራጃወል ደግሞ በመስቃን ወረዳ የድራማ ቀበሌ ነዋሪ ናቸው። ላለፉት 25 ዓመታት በንብ ማነብ ተሰማርተው ቤተሰቦቻቸው አስተዳድረውበታል። ልጆቻቸውን አስተምረው ለወግ ማዕረግ አብቅተዋል። የጀመርኩት አንድ 25 ዓመት ይሆናል። አዋጭነት ግን አለው። ለምሳሌ ሰባት ልጆች አሉኝ፣ ሰባቱንም አስተምሬበታለሁ በዚህ ንብ። አቅም ላለው ለሚሰራ ንም ማለት ላርሶ አደሩ ተጨማሪ ሀብት ናቸው። ሁለተኛ ደግሞ እናትም አባትም ይሆናሉ። በመስቃን ወረዳ ግብርና ጽህፈት ቤት ምክትል ኃላፊና የእንስሳት ዘርፍ ኃላፊ አቶ ሙባረክ ሰዒድ በወረዳው በእንስሳት ሀብት ዘርፍ አመርቂ ስራዎች እየተሰሩ ናቸው ብለዋል። በሌማት ትሩፋት ስራዎች በንብ ስራ በወተት ማሻሻል በዝርያ ማሻሻል እና ደግሞ በወተት ስራዎች ምንም ማነ በተለያዩ ዘርፈ ብዙ ስራዎች ላይ እየተሰራ ያለበት ሁኔታዎች አሉ። በወረዳው ያሉ 26ቱም ቀበሌያት የተለያዩ መንደሮችን በመመስረት እየተሰራ ስለመሆኑ የመስቃን ወረዳ ምክትል አስተዳዳሪና የግብርና ጽህፈት ቤት ኃላፊ አቶ ገረመው ተመስገን ጠቁመዋል። መንደሮች የመመስረት ስራ ሰርተናል። እስፔሻሊ ከዶሮ ጋር ወደ 36 የዶሮ መንደሮች አሉ። ስለዚህ አንድ ቀበሌ አካባቢ ከፍተኛ የሆነ መንደር ያለባቸው አርሶ አደራችን በመንደር እያመረተ ውጤታማ ስራ እየሰራ ይገኛል በወተትም እንደዚህ ወደ 21 መንደሮች አሉን እንደ ወረዳ ዘንድሮ አመት ወደ 19 መንደሮችን የድም መንደሮችን መስርተን ማርን በጥራት የማምረት ስራዎች እየሰራ ነው ለዛ ሚሆን በተለያዩ ፕሮጀክቶች ቀፎዎችን ዘመናዊ ቀፎዎችን እንደዚሁም ዘንደር ሀይፍ ሎካልም በሎካልም ሀይፍ የተሻለ ምርት ለማምጣት እየሰራን ነው